ሰላም፣ ጤና ይስጥልን። በመላው ዓለም የምትገኙ የተወደዳችሁ የሮሃ ቲቪ ተከታታዩ የመጋቢት ሶስት 2017 ዓ.ም የረፋድ ዜናዎችን ይዘንላችሁ ቀርበናል። ፋኖ በሸዋ ጎጃምና ወሎ ውጊያዎችና የአደረጃጀት ስራዎችን መሳ ለመሳ አበክሮ እያካሄደ ሲሆን፣ የአገዛዙ ጦር ደግሞ ንጹሐንን እየጨፈጨፈ ቤተ እምነቶችን እያወደመ ነው። ትሰሙታላችሁ። ጀኔራል ጻድቃን የኢትዮጵያና ኤርትራ ጦርነት አይቀሬ ነው ማለታቸውን ተከትሎ ኤርትራ ምላሽ ሰጥታለች። የማያውቁትን ነገር ተናግረዋልን? ብላለች ዝርዝር አለን አቶ ጌታቸው የእግድ ደብዳቤ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 በሸዋ ጎጃምና ወሎ የፋኖ የአደረጃጀት ስራና የአውደ ግንባር ተጋድሎ እንደቀጠለ ነው። ፋኖ በሸዋ ጎጃምና ወሎ ውጊያዎችና አደረጃጀት ስራዎችን መሳ ለመሳ አበክሮ እያካሄደ ሲሆን የአገዛዙ ጦር ደግሞ ንጹሀንን እየጨፈጨፈ ቤተ እምነቶችን እያወደመ ነው። የአገዛዙ ዋነኛ ተላላኪ የሆነው የገምሹ በየነን መንገድ ስራ ማህበር በመራ ቤት አውራጃና አካባቢው ለመንገድ ስራ የገባውን ውል ከአገዛዙ ጋር በመደራደር ስራውን ማቋረጡ ታውቋል። ስለሆነም መንገድ መስራቱን አቋርጦ ንብረቱን በአገዛዙ ሰራዊት አስጠብቆ ኮይቴ ወደ ለሚ ጀማን አቋርጠው በሄደበት ሰዓት ልዩ ጥናትና ክትትል በማድረግ ኮከብ መስክ የተባለ ቀበሌ ላይ ድንገት በናደው ክፍለ ጦር ተወርዋሪ ኃይል እሳተ ገሞራ ሻለቃ ጥቃት ተፈጽሞበታል። በዚህም ከአገዛዙ ሰራዊት አንድ ፓትሮል ና አንድ ገምሹ በየነ መንገድ ስራ ላይ በኮንትራት የሚሰራ የግል መኪና ተማርኮ የግል መኪናው ከነ ሹፌሩ ተለቋል። ይህን ፓትሮል አስለቅቃለሁ ብሎ የመጣው ተጨማሪ የአገዛዙ ጦርም በጀማ ወንዝ ዙሪያ መመታቱን ድርጅቱ አስታውቋል። በሌላ በኩል ትናንት መጋቢት ሁለት ሁለት ሺ አስራ ሰባት የብልጽግና ጦር በምንጃ ዶክተር ሸንኮራ ዮሐንስ ቤተክርስቲያን በመግባት የጥበቃዎችን መሳሪያ ነጥቆ ታሪካዊ ቅርሶችን ነዋያተ ቅዱሳትን ዘርፈዋል። ይህን ዘረፋ ሲፈጽም በአካባቢው ካሉ ፋኖች ጥቃት እንዳይደርስበት በርካታ ቁጥር ያለው ጦር እንዳሰለፈ የተገለጸ ሲሆን ፋኖ ኃይሎችም ቤተክርስቲያኑ ላይ ውድመት እንዳይደርስ በሚል ተኩስ ከመክፈት ተቆጥበዋል ተብሏል። የአማራ ፋኖ በወለው ቤተ አማራ ባስተላለፈው መልእክት ደግሞ የልዩ ኮማንዶ አራተኛ ዙር ስልጠና ለመጀመር ዝግጅቱን ማጠናቀቁን አሳውቀዋል። ጥሪውን የምናስተላልፍልህ የቀድሞው የአማራ ልዩ ኃይል ኮማንዶ ኮሚኒቲ አደራጅና አሰልጣኝ የነበረን የጀነራል አሳምነው ጽጌ ልጆች ነን ሲልም የድርጅቱ ስልጠና መምሪያ አሳውቀዋል። የምልመላና ስልጠና ስራን ለማከናወን እድሜያቸውና የጤና ሁኔታቸው የሚፈቅድላቸው በየትኛውም የአገሪቱ ክፍል የሚገኙ የአማራ ልጆችን መልምሎ ማሰልጠን እንደሚፈልግ የገለጸው ስልጠና መምሪያው ከመጋቢት 3 2017 ጀምሮ እስከ መጋቢት 15 2017 ዓ.ም ባለው ጊዜ ወደ አማራ ፋኖ በወሎ ቤተ አማራ የጦር ሰፈር በመምጣት የስልጠና ማዕከላችን ሊሰጥ ያሰበውን የልዩ ኮማንዶ ስልጠና እንድትወስዱ ሲል ጥሪ አቅርበዋል። ይበእንዲ እንዳለ የአማራ ፋኖ በጎጃም ሶስተኛ ጎጃም አገው ምድር ክፍለ ጦር ቢትወደድ መንገሻ ጀንበሬ ብርጌድ አገዛዙ በውስጡ አስርጎ ያስገባቸውን በፋኖ ስም የሚነግዱ ግለሰቦች ያጸዳና ራሱን እያደሰ መሆኑን አሳውቋል። ዘራፊና መረጃ አቀባዮችን ማጽዳት መጀመሩን ተከትሎም ደላካቸው ያገዛዙ ጦር የሚሄዱ ዘራፊዎችን ፋኖ እጁን ሰጠ በሚል መረጃ እያሰራጨ መሆኑንም ተመልክተናል ብለዋል። በመሆኑም ማህበረሰቡ ይህን በመረዳት ሀቀኛ ታጋይ ፋኖዎች እጃቸውን እየሰጡ እንዳልሆነና እንደማይሰጡም ሊገነዘብ ይገባል ብለዋል። በሌላ በኩል በአማራ ፋኖ በጎጃም የጎጃም አገው ምድር ሶስተኛ ክፍለ ጦር ስር ባሉ ሶስት ብርጌዶች በተፈጸመበት ጥቃት ከ በላይ ወታደሮቹ የተገደሉበት የብልጽግና ጦር በበቀል ንጹሐንን መጨፍጨፉን ቀጥለዋል። ይህ ኃይል ወደ ድማማ ቀበሌ በመግባት በድማማ ማህበረሰብ ላይ ከፍ ያለ የቁስና የሥነ ልቦና ጥቃት ፈጽሟል ሲልም የአስር አለቃ ኤፍሬም አጥራፉ ብርጌድ ህዝብ ግንኙነት አስታውቋል። ጀኔራል ጻድቃን የኢትዮጵያና ኤርትራ ጦርነት አይቀሬ ነው ማለታቸውን ተከትሎ ኤርትራ ምላሽ ሰጠች። የትግራይ ጊዜያዊ አስተዳደር ምክትል ፕሬዚዳንት የሆኑት ጀንራል ጻድቃን ገብረትንሳይ በትናንትናው ዕለት በኢትዮጵያና በኤርትራ መካከል ጦርነት ሊነሳ ጫፍ ላይ እንደደረሰ ገልጸው በዚህም ትግራይ የጦር አውድማ መሆን እንደሌለባት አሳውቀው ነበር። ጀንራሉ በእንግሊዝኛ ባሰፈሩት መጣጥፍ የኢትዮጵያና ኤርትራ ጦርነት አይቀሬ፣ እኛ ግን ይህን ለማስቀረት መስራት አለብን ብለው ነበር። ለዚህ አስተያየት የኤርትራ ማስታወቂያ ሚኒስተር አቶ የማነ ገብረ መስቀል ትናንት ማምሻውን መልስ ሰጥተዋል። በመልሳቸው ያሰፈሩት የመጀመሪያው ነጥብ ጀኔራል ጻድቃን ከዚህ ቀደም ኤርትራን የመውረር አጀንዳ ደጋፊ መሆናቸውን ነው። በተለይም አሰብን በኃይል ወደ ኢትዮጵያ ስለመጠቅለል ጀኔራሉ በራሳቸው አንደበት እየተናገሩትን አውስተዋል። ሁለተኝነት ያነሱት ነጥብ ደግሞ የኢትዮጵያና ኤርትራ ግንኙነት ጥሩ በነበረበት ወቅት ጭምር ኢትዮጵያ በአሰብ ላይ ይገባኛል ጥያቄ እንድታነሳ በሚስጥር ሲቀሰቅሱ እንደነበር ነው። አቶ የማነ ሲቀጥሉም በኢትዮጵያና ኤርትራ ጦርነት ወቅት ኢትዮጵያ አሰብን ለመጠቅለል እድሉን ባለመጠቀሟ ጀንራል ጻድቃን ተቆጭተዋል ያሉ ሲሆን አሁን ደግሞ ሁለቱ ሀገራት የጦርነት ዝግጅት እንደጨረሱ አስመስለው መግለጻቸውን ጠቅሰዋል። የዚህ የትላንቱ አስተያየታቸው መነሻም የአዞምባ በማንባት የጦርነት አጀንዳ መቀስቀስ መሆኑን የገለጹት አቶ የማነ ይህም በኤርትራና በጎረቤቶቿ መካከል ጠላትነት የመፍጠር ስሌት አካል ነው ብለዋል። አቶ የማነ ይህን ይበሉ እንጂ በኢትዮጵያና በኤርትራ መካከል በአሰብ ጉዳይ ጦርነት ሊነሳ እንደሚችል ሰማይ ምድር ያወቀው ሀቅ ነው። በዚህም ሁለቱም ሀገራት ከፍተኛ ወታደራዊና ፖ ለፖለቲካዊ ዝግጅት እያደረጉ መሆኑ ይታወቃል። ኤርትራም ሆነች የብልጽግናው መንግስት ሜካናይዝድ ጦራቸውን ወደ ድንበር እያስጠጉና በይፋ የጦር እንቅስቃሴ እያደረጉ መሆኑ ይታወቃል። ዳሩ ግን በታጋይነት ዘመናቸው ከሻቢያ ጋር ሆነው ደርግን የወጉት፣ በኢታማዦር ሹምነት ዘመናቸው የኢትዮጵያን ጦር መርተው ኤርትራን የወጉት፣ በስተርጅና ጊዜያቸው በረሃ ገብተው ብልጽግናንም ኤርትራንም የተዋጉት ጻድቃን አሁን ጦርነቱ ቢጀመር ከማን ጋር ይወግናሉ የሚለው እየተጠበቀ ነው። አቶ ጌታቸው የእግድ ደብዳቤ መጻፋቸውን በቀጠሉበት በዚህ ወቅት በትግራይ ከተሞች ደግሞ ውጥረቱ እንዳየለ ነው። በትናንትና ሁለት የትግራይ ጊዜያዊ አስተዳደር ፕሬዚዳንት አቶ ጌታቸው ረዳ፣ ሌተናል ጄኔራል ፍስሐ ኪዳኑ ፍስሐ ማንጁስ ላይ የእግድ ደብዳቤ ጽፈዋል። የእግድ ደብዳቤው ዘላቂና ጥቅማጥቅም እስከ ማስቀረት የዘለቀ እንደሆነ በጻፉት ደብዳቤ ለሚመለከታቸው አካላት በግልባጭ አስታውቀዋል። ጌታቸው ከትናንት በስቲያ ምሽት በሶስት ከፍተኛ የሰራዊት አመራሮች ላይ ጊዜያዊ የእግድ ደብዳቤ መጻፋቸው ይታወሳል። ዛሬ ደህንነታቸው በአግባቡ አልተወጡም ያሏቸውን የሰላምና ጸጥታ ቢሮ ኃላፊ ላይ ሙሉ የእግድ ደብዳቤ ጽፈዋል። የእግድ ደብዳቤው የተጻፈላቸው ሌተናል ጀኔራል ፍሳሐ ኪዳኑ ከዛሬ መጋቢት 2 2017 ዓ ም ጀምሮ ከማንኛውም መንግስታዊ ጥቅም በመራቅ ማንኛውም የጸጥታ አካል እንዳያዙ እግድ ተላልፎባቸዋል። ጌታቸው ይህን ደብዳቤ በአቶ ፍሳሐ ላይ የጻፉት ከትናንት በስቲያ በሶስት ጀነራሎች ላይ የጻፉትን የእግድ ደብዳቤ ጀኔራሉና ቢሮቸው እንደማይቀበሉት ከገለጹ በኋላ ነው። ይበንዲ እንዳለ መጋቢት 1 17 ዓመተ ምህረት በሶስት ከፍተኛ የሰራዊት አመራሮች ላይ ከተወሰደው ጊዜያዊ የእግድ ትእዛዝ በኋላ በአዲግራት እና በአዲ ጉዲሚ ከተሞች በታጠቁ ኃይሎች የታገዘ መፈንቅለ ስልጣን ተካሂዷል። መቀለም ሙከራዎች ነበሩ። በአዲግራት የተካሄደው በሰራዊት የታገዘ መፈንቅለ ስልጣን ያለ ግጭት የተካሄደ ሲሆን፣ በአዲ ጉዲም ከተማ ታጣቂዎች በወሰዱት እርምጃ የከተማው በርካታ ሰዎች የአካል ጥቃት ሰለባ እንደሆኑ ተነግረዋል። በአዲ ጉዲም ከተማ የአካል ጉዳት የደረሰ ቢሆንም የሞተ ሰው ስለመኖሩ ማረጋገጥ አልተቻለም። ነገር ግን የነጌታቸው ደጋፊዎች አመጽ ያስቅሰዋል በሚል እየተወቀሱ ነው። አንዳንድ መረጃዎች የአዲ ጉዶም ከንቲባ የሚገኙባቸው ዘጠኝ ሰዎች ላይ የአካል ጉዳት መድረሱ ቢያመላክቱም ከሚመለከታቸው አካላት በኩል ማረጋገጫ ማግኘት አልተቻለም። ስልጣኑን የተቀማ የአዲ ጉራት ከተማ አስተዳደር ትናንት ምሽት ባወጣው መግለጫ የደብረ ጽዮን ገብረ ሚካኤል ህዋት ባሰማራቸው የሰራዊት አባላት የከንቲባ ጽህፈት ቤት በመስበር መፈንቅለ ስልጣን ተካሂዷል ብለዋል። ህዋት በፌስቡክ ገጹ ያስተላለፈው ባለው ተከታታይ መረጃ ደግሞ አብዛኛዎቹን የትግራይ ወረዳ ዞን እና ከ ከተማ አስተዳደሮችን እየተቆጣጠረ ነው። በሌላ በኩል ደግሞ በብልጽግና በኩል ያሉ አክቲቪስቶች በይፋ ውግንናቸውን ከጌታቸው ረዳ በኩል ከማድረግ ባለፈ የተለያዩ የጊዜያዊ አስተዳደሩን ውሳኔዎች መረጃ በማውጣት ራሳቸው በነጌታቸው ረዳ በኩል ካሉ አክቲቪስቶች መቅደማቸው እያነጋገረ ነው። ዩክሬን ከሩሲያ ጋር የ30 ቀናት የተኩስ አቁም ስምምነት ለማድረግ ዝግጁ መሆኗን ገለጸች። የአሜሪካና የዩክሬን ባለስልጣናት በሳውዲ አረቢያ ካደረጉት የአንድ ቀን ውይይት በኋላ ዩክሬን በአሜሪካ የቀረበውን የ30 ቀን የተኩስ አቁም ስምምነት ለመቀበል ዝግጁ መሆኗን ተናግራለች። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ማርኮ ሮቢዮ ሀሳቡን ለሩሲያ እንደሚያቀርብና ኳሱ በእነሱ ሜዳ መሆኑን ተናግረዋል። የዩክሬኑ ፕሬዚዳንት ቮሎዲሚር ዘሌንስኪ እንዳሉት አሁን ሩሲያ በአውንታዊ ሀሳብ እንድትስማማ ማሳመን የአሜሪካ ኃላፊነት ነው። የማክሰኞ የጅዳ ውይይት በዘለ ዜለንስኪ እና በዶናልድ ትራምፕ መካከል በጽህፈት ቤታቸው ኦቫል ኦፊስ ውስጥ ከተፈጠረው ያልተለመደ ግጭት በኋላ በሁለቱ አገራት መካከል የተካሄደ የመጀመሪያው ይፋዊ ውይይት ነው። ሁለቱ አገራት ባወጡት የጋራ መግለጫ አሜሪካ ከዚህ ቀደም ታይቶ በማይታወቅ ሁኔታ በዋሽንግተን በተካሄደው ፍጥጫ በኋላ ያቋረጠችውን የደህንነት መረጃዎች ልውውጥ እና ወታደራዊ ድጋፍ ማድረግ እንደምትጀምር ተናግራለች። የዩናይትድ ስቴትስ እና ዩክሬን መግለጫ ሁለቱም ልዑካን ተደራዳሪ ቡድኖቻቸውን ለመሰየም ተስማምተው ወዲያውኑ የዩክሬን ዘላቂ ደህንነት የሚያረጋግጥ ሰላም ለማስፈን ድርድር ይጀምራሉ ብለዋል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ሩሲያ ሀሳቡን እንደምትቀበል ተስፋ አለኝ ሲሉ ማክሰኞ አመሻሽ ከጅዳ በለቀቁት ጋዜጣዊ መግለጫ ተናግረዋል። ዩክሬን ተኩስ ለማስቆም እና ለመነጋገር ዝግጁ ነች ያሉት ሩቢያው ሩሲያ ሀሳቡን ውድቅ ካደረገች እንዲያውም በሚያሳዝን ሁኔታ ሰላም ለማምጣት እንቅፋት የሆነው ምን እንደሆነ እናውቃለን ብለዋል። ዛሬ ዩክሬናውያን የተቀበሉትን ሀሳብ አቅርበናል። ይህም የተኩስ ማቆምና አፋጣኝ ድርድር ለማድረግ ነው ሲሉም አክለዋል። ይህን ሀሳብ አሁን ለሩሲያ ኢትዮጵያውያን እንወስዳለን እንደሚቀበሉትም ተስፋ እናደርጋለን። ኳሱ አሁን በእነሱ ሜዳ ነው ብለዋል። የሰላሳ ቀን የተኩስ አቁም ስምምነቱ ዘሌንስኪ ሩሲያ በባህር እና በአየር የምታደርሰውን ጥቃት እንድታቆም ካቀረቡት ሀሳብ ያለፈ ነው። የዩክሬን ፕሬዚዳንት በጄዳ ለተካሄደው ገንቢ ውይይት ዶናልድ ትራምፕን አመስግነዋል። ዜሌንስኪ በቪዲዮ በለቀቁት መግለጫ ሩሲያ ጦርነቱን ለማስቆም ወይም ጦርነቱን ለመቀጠል ፈቃደኝነቷን ማሳየት አለባት ብለዋል። ጊዜው ሙሉን እውነት የምናውቅበት ነው ሲሉም አክለዋል። ሞስኮ እስካሁን ምላሽ አልሰጠችም። ክሬምሊን ቀደም ብሎ በለቀቀው መግለጫ